ሰላም ሰላም፣ ውድ አድማጮቻችን ይህ ያያ ስፖርት ነው። ቼልሲን የሚመለከቱ ባለፉት 24 ሰዓት የወጡ አዳዲስ መረጃዎችን ይዤ ተመልሼ መጥቻለሁ። ቼልሲ እንግዲህ በዝውውር መስኮቱ ላይ ጠንካራ እንቅስቃሴዎችን እያደረገ ይገኛል። በተለይ እንግዲህ አዳዲስ መረጃዎች እየወጡ ነው የሚገኙት። በተለይ በኮሎሙዋኒ ጉዳይ ያጥቂ መስመራቸውን ማጠናከር ሰማያዎቹ በሚገባ እየሰሩ ይገኛሉ። የባይኖ ጊተንስ ጉዳይ፣ የኮሎሙዋኒ ለኢኪፕ ያወጣው አዳዲስ መረጃዎች አሉ። እንዲሁም ደግሞ በተጨማሪም ስለ ቀኝ መስመሩ ተጫዋች ወይስ በፍላሚንጎ እና ቸልሲ ባደረጉት ጨዋታ ላይ አስደማሚ ብቃቱን ያሳየውን ተጫዋች ቸልሲዎች ፍላጎት አላቸው። ይህ ማለት እንግዲህ የማሎ ጉስቶ ጉዳይ እንዴት ይሆናል? የማይክ ሚኞል የግብ ጠባቂ ማይክ ሚኞል ጉዳይ ስለ ግብ ጠባቂዎች ሁኔታ እናያለን። ዳርዮስ ህጎ ስለ ቸልሲ ሁኔታው አስተያየት ሰጥቷል። እነዚህ ሁሉ የሚጠበቁ ነው የሚሆኑት። ውድ አድማቻችን ይህ የያ ስፖርት ነው። ላይክ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ውድ አድማቻችን ያላችሁን አስተያየት ደግሞ አስቀምጡ። ላይክ ሼር፣ ኮሜንት ሰብስክራይብ ለማድረጋችሁ ሁሌም ብዙዎቹ ጋር እንደርስ ያግዘናል። ከኢትዮጵያ ውጭም ትኖሩ ከሆናችሁ ደግሞ የስፖርት ቤተሰብ ና አባል የሆኑ ጆይን በማድረግ የመጀመሪያ መረጃችን የሚሆነው እንግዲህ ቸልሲ በዝውውር መስኮቱ ላይ እንቅስቃሴ ላይ እንዳሉ ይታወቃል። ነገር ግን ባለፈው በዝውውር መስኮት መጨረሻ ጥናቶች ላይ ያደረጉት በተለይ የባይኖ ጊተንስን የሚመለከተውን ጉዳይ ትንሽ አወዛጋቢ እንደነበር እና በአምስት ሚሊዮን ዩሮ ልዩነት ምክንያት ቸልሲ ከዝውውሩ እንደወጣ አውርተን ነበር። ነገር ግን ያ ዝውውር አሁን ሌላኛውን ተፎካካሪ ቡድን ይዞ መጧል። ባየር ሙኒክ ባይኖ ጊተንስ አድናቂ ሆኖ መጥቷል። የባይኖ ጊተንስን ኤጀንት ማርኮ ሊችስታይነርን ንግግር አድርገዋል። የዚህ ተጫዋች ላይ ፍላጎት እንዳላቸው ባየርኖች፣ ባለፉት ሳምንታቶች በንግግሮቻቸው ባርኮላን ኒኮ ዊሊያምስን እና ማርቲኔሊን ለማነጋገር ሞክረዋል። አራተኛው ተጫዋች ሆኖ የመጣው ደግሞ ባይኖ ጊተንስ ነው። ሁለቱ ተጫዋቾች በተለይ ባርኮላና ኒኮ ዊሊያምስ፣ ባርኮላ በፒስጂ እንደሚቆይ፣ ኒኮ ዊሊያምስ ወደ ባርሴሎና እንደሚሄድ አረጋግጠዋል። ስለዚህ የተሻለ ሌላኛውን የሚፈልጉት ተጫዋች ሆኖ የመጣው ባይኖ ጊተንስና ማርቲኔሊ ጉዳይ ነው። ማርቲኔሊ ባርሰናል ዘንድ ከፍተኛ ገንዘብ ይጠይቃል ይጠይ ለሚያስቡ የሚያስቡ በማርቲኔሊ ጉዳይ ብዙ እንቅስቃሴ አላደረጉም በጊተንስ ጉዳይ ግን ኤጀንቱን አናግረዋል ውሳኔዎች የሚጠበቁ ነው የሚሆኑት ቼልሲ እንግዲህ ከባየር ሙኒክ ጋር ብዙ ተጫዋቾች ተፎካክሎ ያውቃል ከዚህ በፊት አንደኛው ቶሊሶን የሚመለከት ነው ቶሊሶ እንግዲህ በመጨረሻ ምርጫውን አድርጎ ወደ ባየር እንዳቀና የምታውቁት ነው ሌላኛው የአምና እንግዲህ በኦሊሴ ጉዳይ ነው ቼልሲዎች ንግግሮችን አድርገው ጉዳዮችን እየጨረሱ ነበሩ ነገር ግን ባየርን በመሀል ገብቶ ነው ይህንን ተጫዋች የወሰደው ሌላኛው የሚሆነው እንግዲህ ቼልሲ በባይኖ ጊተንስ ጉዳይ ከጥር ጀምሮ ነው በሚገባ ስራዎችን ሲሰሩ የቆዩ ነገር ግን ባለፉት ጊዜያቶች የፈጠሩት መዘናጋት ዋጋ የሚያስከፍል እንዳይሆን ቸልሲዎች ጥንቃቄ ሊወስዱ ይገባል። አምስት ሚሊዮን ዩሮ ነው ልዩነታቸው። ያንን በማጥበብ በተለይ ደግሞ ዶርስመንዶች ደስተኛ አይደሉም በንግግሮቹ ጉዳይ ላይ ስለዚህ ይህንን ሁኔታ ማሻሻል የሚያስፈልግ ነው የሚሆነው ዶርስመንድ እንግዲህ በድርድሮቹ በሁሉ ሁኔታ ለባየርን መሸጥን አይፈልጉም። ባለፉት ጊዜያቶች የምታውቁት የባየርን እንዲሁም ደግሞ ለባየርን ተጫዋቾችን ላለመሸጥ ዶርስመንድ፣ ባየር ሊቨርኩሰን ጥረቶችን እያደረጉ ይገኛሉ። ምክንያቱም ባየርንን ማጠናከር በቡንደስሊጋው ላይ ተፎካካሪ ቡድን ለመሆን ስለሚያስቡ ስለዚህ በነዚህ ጉዳዮች ላይ ቼልሲ በሚገባ መስራት ይጠበቅበታል። ጊተንስ እንግዲህ ለቼልሲ ሙሉ በሙሉ በሰባት አመት ኮንትራክት ጉዳይ ላይ ተስማምተዋል። ስለዚህ ይህንን ትልቁን ስራ ሰርተዋል። ስለዚህ በጠባብ ሁኔታ ድርድሮችን አድርገው ከጊተንስን ከዶርትመንድ ጋር ማሳመን ይጠበቃል። በለንደን መመለስ እንደሚፈልግ እንግሊዛዊ መሆኑ ለቼልሲ ብዙ ድሎችን የሚሰጥነው የሚሆነው። ከዛ ውጭ ኤንዞ ማሬስካ ከዚህ በፊት የሰለጠኑት አሰልጣኝ ብዙዎቹ የቼልሲ ተጫዋቾች እንግዲህ የቀድሞ የማንቸስተር ሲቲ ማዕከል ውጤቶች ናቸው የታዳጊ ቡድኑ ስለዚህ ያ የሚጠበቅ ነው። ከዛ ውጭ ጆን ሺልድ ቼልሲ የአካዳሚዎች ዳይሬክተሩ ጆን ሺልድ ሌላኛው ይህንን ድርድር ሊያፋጥኑ የሚችለው ሰው ነው የሚሆነው። የሱ ከዚህ በፊት የመለመለው አብረው የሰሩ ናቸው። ተመሳሳይ ኤጀንት ነው ያላቸው። ስለዚህ ይህ ድርድር ለቸልሲ እንግዲህ በፍጥነት ማጠናቀቅ የሚጠበቅባቸው ይሆናል። ነገር ግን ተፎካካሪ ባየር ሙኒክ መጦባቸዋል። ኮሎሙዋኒ ይህ ኮሎሙዋኒ እንግዲህ በኢንትራ ፍራንክፈርት ድንቅ ዓመትን ካሳለፈ በኋላ በቀጣዮቹ ዓመታት በፒኤስጂ ይሳካለታል ተብሎ በ90 ሚሊዮን ዩሮ ከተቀላቀለ በኋላ ውጤታማ ሳይሆን ወደ ጁቬንትስ በውሰት በውድድር አመቱ አጋማሽ እንደሄደ እና በጁቬንትስ ራሱን እያገኝ እንዳይለ አሁን ደግሞ በክለቦች የዓለም ዋንጫ ባለፉት ሳምንታት ሁለት እንዳስቆጠረ ጥሩ ብቃቱ ላይ እንደሚገኝ ይታወቃል። ብዙዎቻችሁ ግን ኮሎሙዋኒ የሚታስታውሱት እንግዲህ ኤሚ ማርቲኔዝ ያወጣበት የ2022 የኳታሩ የዓለም ዋንጫ ላይ በጣም በአሳዛኝ ሁኔታ በመጨረሻ ሰዓታቶች የሳተው ኳስ ሁሌም ኮሎሙዋኒ የሚያስታውስ እድል ነው። እንደ ሌኪፕ ዘገባ ከሆነ ይህንን የስድስት ዓመት ተጫዋች ቸልሲዎች ፍላጎት አላቸው ተጫዋቹን ለማዘዋወር አንደኛ ደግሞ ብዙ የሚባል አይደለም። ስለዚህ ቸልሲዎች ከፓሪስ ሴን ጀርመን ጋር ድርድሮችን አድርገው ይህንን ተጫዋች ለማምጣት ሙከራ ያደርጋሉ። ድርድሮቹ እንግዲህ የመጀመሪያ ያክል ነው ያሉት። ነገር ግን በሚቀጥሉት ጊዜያቶች አንደኛ ኒኮላስ ጃክሰን ቸልሲን የሚለቅ ከሆነ ወደ ጁቬንቱስ ያቀና የሚችልበት እድል አለ። ነገር ግን የጣሊያን ክለቦች የኒኮላስ ጃክሰንን ክፍያ የሚችሉት አይደለም። ቸልሲ የሚጠይቁን ከ50 እስከ 60 ሚሊዮን ዩሮ ይጠይቃል። ቸልሲዎች የሚጠይቁትን ዋጋ ለመክፈል የሚችሉ አይመስልም። ነገር ግን ኮሎሙዋኒ ቸልሲዎች ማስፈረም በሚገባ እየሰሩ ይገኛሉ። ይህንን ዝውውር እንግዲህ በተለይ የቸልሲ ስፖርቲንግ ዳይሬክተሮች ማከናወን የነበረባቸው በጥሩ ነበር። በጥር ዝውውር መስኮት ቸልሲ እነዚህን ተጫፎች አግኝቶ ቢሆን ኑሮ ውጤታማ የሚያደርጉትን እና ያው ከስኬቱ ሌላም ስኬቶች የሚጨምር ነበር። በቡድኑ ውስጥ ተዋህዶና ማይዋህድ መሆኑን ማየት ይጠበቅ ነበር። እንግዲህ በጥሩ ቸልሲዎች የሚፈልጓቸው ተጫዋቾችን እቅዳቸውን የቀየሩ በሚመስል ሁኔታ ኮሎሙዋኒ ባይኖ ጊተንስ ጊተንስ ጋር ናቸው እና እንዲሁም ደግሞ ማርክ ጉይን ይፈልጉ ነበር። እነዚህ ተጫዋቾች ጋር አሁን ስማቸው እየተያያዘ አይደለም። ነገር ግን አሁንም ቸልሲ የሚፈልጉትን የአንደኛ በሁለት አይነት ስታንዳርድ ብታዩት በቸልሲ ደጋፊዎች የኮሎሙዋኒ መምጣት የሚያስደስት አይደለም። አንደኛ አንዳንድ ታዳጊዎቹ ነው ትልቅ አቅም አላቸው ነው ተብሎ የሚታሰቡ ናቸው። ለምሳሌ ሊያም ደላፕን ማየት ትችላላቸው ወይም እንደነ ሁጎ ኤኪቴኬ፣ ቤንጃሚን ሴስኮ አይነት አጥቂዎች አይነት አደለም። እንደ ዋልተመድ አይነት አጥቂዎች አደለም። ዕድሜው ላይ ከፍ ያለ ነው የሚገኘው። ስለዚህ ኮሬስ የኔው ሲሜን አይነት እድሜ ላይ ይገኛል። ስለዚህ አሁን ዛሬ መጥቶ በፊርማዎቹ መካከል በሚቀጥሉት ሁለት እና ሶስት አመታት ለውጥ ማምጣት የሚጠበቅበት አይነት አጥቂ ነው። ስለዚህ በዛ ደግሞ ቸልሲን ባንዴ ማሳደግ ይችላል ወይ የሚለው ለኮሎሙዋኒ የሚጠየቅ ጥያቄ ነው። ጥሩ ብቃቶች እንዳሉ ይታወቃል። አንደኛ ፍጥነቱ፣ ትክክለኛ ቦታ ላይ መገኘቱ፣ በሶስቱ ሊጎች መጫወቱ፣ በጀርመን፣ በፈረንሳይ እና በጣሊያን መጫወቱ ጥሩ እንቅስቃሴዎች እንደሚያሳይ የሚያሳይ ነው። ከቆሙ ኳሶች ያለው ጥሩ ብቃት ነው። ሁሌም እንቅስቃሴ ላይ መሆኑ አስደሳች ቢሆንም ለማሬስካ በዛ ረገድ ጥሩ የሚባል ቢሆንም ነገር ግን ቸልሲዎች ደጋፊዎቹን የሚፈልጉትን ያክል የተለየ ብቃቱን ማውጣት የሚችል በኒዮኮሬስ በኖ ሲሜን አይነት ያለ ምርጥ ብቃት ላይ ያለ ተጫዋች አይደለም። ስለዚህ ቸልሲ ምን ያክል ያሻሽሏል፣ የቸልሲስ የመጀመሪያ ኢላማ ነው ወይ ተብሎ መጠየቅ ያለበት ይመስለኛል። ሌላኛው መረጃችን የሚሆነው እንግዲህ ቸልሲ በፍላሚንጎ ጋር ባደረጉት ጨዋታ ላይ በጣም አስገራሚ ብቃቱን ያየት ዌስሊ የሚባለው የቀኝ ተመላላሻቸው ነው። የ21 አመቱ ብራዚሊያዊ ተጫዋች በብዙ ክለቦች ይፈልጋል። ጁቬንቱስ፣ አርሰናል እያንን በመላው አውሮፓ ያሉ ቡድኖች ይፈልጉታል፣ በተለይ ማንቸስተር ሲቲን ጨምሮ በጨዋታው ላይ የነበረው ብቃት በጣም አስገራሚ ነው። የሚመላለስበት መንገድ ከኮሌላ እድሎችን በኮሌላ በኩል ለመፍጠር ኦቨርላፕ የሚያደርግበት መንገድ፣ የሚከላከልበት መንገድ ጥሩ የሚባል ምንም እንኳን ተሳስቶ ቸልሲዎች ላገኙት የጎል የሚሆን እድል እንግዲህ ምንም እንኳን ያንን ስተት ቢፈጽምም በጨዋታው ላይ ምርጥ ብቃት ነበረው ማለት ይቻላል። ይህንን ተጫዋች ለማስፈረም ብዙ ቡድኖች እንግዲህ እየፈለጉ ይገኛሉ። ቸልሲ አንዱ ነው። ቸልሲ ይህንን ተጫዋች የሚያመጣው እንግዲህ በተለይ የማሎ ጉስቶ መለቀቅ የሚያረጋግጥ ካልሆነ በስተቀር ቸልሲ በቀኝ መስመር ተከላካይ እኮ በጣም ብዙ ነው ያለው እንግዲህ ጆሹዋ ክፎንድ አንዱ ነው። ሁለተኛ የሚሆነው ማሎ ጉስቶ፣ ሪስ ጀምስ እያል መጥራት እንችላለን። በዚህ ቸልሲዎች አሁንም ይህንን ተጫዋች ለማምጣት ሲሞከሩ ይገኛሉ። እንግዲህ በዚህ ተጫዋች ጉዳይ ሜይ ቢ ባየርን የማሎ ጉስቶ ፈላጊ ነው። እንግዲህ ማሎ ጉስቶ እና ኦሊሴ በቀኝ መስመር ላይ ተጣምሮ ልናያቸው እንችላለን። ለፈረንሳዊ ብሔራዊ ቡድን ያ የሚጠቅም ነው የሚሆነው። እንግዲህ ጉስቶ በተለይ እንደ በመጀመሪያው የውድድር አመቱ በፖቸቲኖ ስር ምርጥ ብቃቱን አሳይቶ ነበር። ባለፉት አመታት ግን በተለይ ዘንድሮ በጣም የተቸገረበት ጊዜን እያሳለፈ ይገኛል። ስለዚህ ቸልሲዎች በዚህ በኩል በዝውውሩ ላይ ውሳኔ ይጠበቃል። ማይክ ሚኞል የሚመለከት ነው እንግዲህ ግብ ጠባቂው ማይክ ሚኞል አሁንም በቸልሲ እይታ ውስጥ ነው። ነገር ግን ሁለት የተለያዩ መረጃዎችን አይቻሉ። ፋብሪዚዮ ሮማኖ እንግዲህ የተሻለ ታማኙ ነው ያዩት እሱ ነው ተስፋ አይቆርጡም ቸልሲዎች የማስፈረም ፍላጎት አላቸው የሚል ነው። የስካይ ስፖርቱ ዘጋቢ ግን ቸልሲዎች በዝውውሩ ወጥቷል፣ ሙሉ በሙሉ ከዚህ ዝውውር ምንም ነገር አይፈልጉም የሚል ነው። ይህ እንግዲህ ሁለት ተቃራኒ የሆኑ የዝውውር መረጃዎቹ ነው ይታያሉ። ቸልሲ በግብ ጠባቂ በኩል የሚፈልጋቸው ተጫዋቾች አሁንም አቬይላብል ወይም ደግሞ በዝውውሩ ላይ አይገኙም። አንደኛ ዲያጎ ኮስታ በዛው በቡድኑ እንደሚቆይ አረጋግጠዋል። ጀምስ ትራንፎርድ ወደ ኒውካስትል ነው መሄድ የሚፈልገው። ከዛ ውጭ ሳንቼዝን የሚደቁ ከሆነ ሳንቼዝ እንግዲህ ወደ ዌስትሃም የሚያቀና ይሆናል ተብሎ ይጠበቃል ከዚህ ዝውውር የሚያገኙትን ገንዘብ ላይ ጨምረው ማይክ ሚኛንን የሚያስፈርሙት ከሆነ ለቼልሲ አስፈላጊ የሆነ ነው። ለምሳሌ አይታችሁ ከሆነ ሊቨርፑሎች ፍሎሪየን ዊርዝን ሲያመጡ ለተቃራሚ ቡድን ለሆነ ባየር ሊቨርኩሰን ደግሞ ጀራር ኳንሰን ሰጠዋል። ስለዚህ እንደዚህ አይነት ዝውውሮችን ማጣመር ከቼልሲ የሚጠበቅ ነው የሚሆነው። ያ ማለት የሞሀመድ ኩዴስን ቼልሲ ደግሞ ከዝውውሩ ከዌስታም የሚያገኙ ይሆናል። ሞሐመድ ኩዴስ እንግዲህ በጣም ቼልሲ ለመምጣትና ንግግሮቹ ጥሩ ሂደት ላይ ያሉ ነው የሚመስሉት። ስለዚህ ቼልሲ ከዚህ ዝውውር የሚጠቀም መሆኑን ማየት ይጠበቅበታል። ዳሪዮ ኢስጎ ቼልሲ ይህንን ተጫዋች ያመጣው በጣም ጥሩ፣ በአማካይ መስመር ጥሩ ብቃት ያሳያል ብሎ ያሰቡት ይህንን የአማካይ ተከላካይ ያመጠዋል። እኔ ይላል ራሴን መሆን ነው የምፈልገው፣ ነገር ግን በቸልሲ ቤት የነበሩትን የአማካይ ተከላካዮች በጣም ማደንቃቸው ናቸው። የነ ማክሌሌ ሱጎ ከንቴ፣ አሁን ያለውን ካይሴዶ ጨምሮ ማለት ነው። ማሬስካ የተለየ እሳ ያለው፣ ስለዚህ በዛ ደግሞ ራሴን ማሻሻል የምችል ነ በማለት አስተያየቱ ሰጥተዋል። ውድ አድማጮቻችን ይህ ያየ ስፖርት ነው። ላይክሸር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክሸር ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።